ማለት ፈጣሪን አመስግኝ። በምርጥ ወዳጆችሽ ኮርተሽ ስትገኝ ኩሪ፣ ቀብረር ብለሽ ሩቲ ለጌታሽ ተናንሰሽ፣ በእህቶችሽ ኩሪ፣ ተደስተሽ ኑሪ። ከፈጣሪ በታች አሉሽ የልብ ሰሪ፣ ኩሪባቸው፣ ተንደላቀሽ አሳያቸው። አንገትሽን ቀና አድርገሽ ሳቂላቸው፣ ከትከት እያልሽ በጥርስሽ ንገሪያቸው። ንግግርሽ ካልገባቸው በደንብ ሳቂባቸው፣ አሳያቸው የውስጥ ደስታሽን የሜዳው መሪ ሩታ መሆንሽን። አንገትሽን ቀና አድርገሽ ኩሪ ተገዢ መሆንሽን ሩት ለፈጣሪ ፣ ማንነትሽ ይናገራል። ጨዋነትሽ ይነበባል ከግንባርሽ ባይጻፍ፣ አይንሽ ያቃጥራል የልብሽን ንጽህና፣ እንባሽ ተናግሯል። ድምፅሽ ሳይሰማ ህዝብ አውቆታል። ጨዋነትሽ በእህቶችሽ ተመስክሯል። አፍሽ ባይናገር፣ ስምሽ ይበቃናል። የአጥር ወፍ አትስማሽ ስታምጪ ሰው አይስማሽ ህመምሽን ቀላል ይሆናል ደስታሽን ብዙ አንድ የሆንሽው ስትሆኝ ብዙ የሆድሽን በእቅፍሽ ያስታቅፍሽ ጤንኛ የሚሳም ልጅ ይስጥሽ። ከልብሽ ተደሰች ወልደሽ ስትነሺ የእናትነት ጸጋ ፈጣሪ ስለሰጠሽ ጸሎታችን ይሰማ ለፈጣሪ ተናግረናል። ወዳጆችሽ ሲመርቁ ከትንሽ እስከ ትልቁ ወልደሽ ሳሜ ልጅሽ ሲልሽ ማሚ በወንድ የተጀመረው ድግ የሚ ሚሚ እንድትሆንሽ ዳባሽ አስተማሚ በሴት ተባረኪ የልብሽ አካሚ በወዳጆችሽ ኮርተሽ አደባባይ ውጪ በምርጥ ዙፋን ሁሌም ተቀመጪ። ጨረቃነሽ ሩታ አድናቂዎችሽ ኮከብ አሳመረሽ። የእህቶችሽ በፍቅር መከበብ በመሀል ደምቀሽ ስታበሪ በእህቶችሽ ሁሌም ኩሪ። የእኔ ሩታዬ ጨዋ ሰው አክባሪ በምድር ስትኖሪ ተወደሽ ኑሪ። ስላዳመጣችሁን አመሰግናለሁ። እኔም በጣም አመሰግንሻ የጻፈችልሽ ገጥሞን ሐዊ ትባላለች። በጣም ነው የምትወድሽ። አንባቢ ደግሞ አፍያ፣ እኔ ራሴ ሽአንዶንዱሽ እንዴት ነው የሚያምረው! በጣም ነው የሚያምረው ሲያምር በጣም ያምራል። ትክክል። ፎቶውን ትንሽ ኬኩን ዘወራል። ውይ በጣም ያምራል። በስመ አብ አድጌ በጣም ያምራል። እግዚአብሔርን ውይ በስመ አብ። አሁን ደግሞ በደንብ ፍክታ አለ። ቅድም ጨለም ብሎ ነበር መሰለኝ

በጣም እዚህ የምታያቸው ሰዎች ማለት ነው፣ እኔም አውቀውን ስለማውቅ ነው። ጌታን ነው የምልሽ፣ በጣም ነው የሚወዱሽ፣ በጣም ነው የሚሳሱልሽ፣ በጣም ነው የሚያከብሩሽ እና በጣም እድለኛ ነሽ። ጌታን በጣም እድለኛ ነሽ። እና እናንተንም ደግሞ እግዚአብሔርን ማለት እንዴት እንደሆነ አላውቅም። በንጹህ ልባችሁ ነው እና ማለት ንጹህ ልብ ነው ያላችሁ እና እኔ ብቻን አይደለም እንደዚህ ያደረኩትኝ። ንጹሕ ልብ ያላቸው ሰዎች ናቸው ከጎንሽ ያሉት። እግዚአብሔር ለእናንተም እንደዚህ የሚወዳችሁ ሰው ይስጣችሁ፣ ክፉ አይንካችሁ፣ እግዚአብሔር ያክብራችሁ። አንቺንም ደግሞ ማርያም በሽልም ታውጣሽ፣ አሜን። ፊፊ እናቴ፣ በጣም ነው አመሰግነ። አንቺንም እግዚአብሔር አምላክ ያክብርልኝ፣ እናንተንም ሁላችሁንም ወዲንሶቼ በጣም ነው አመሰግናችሁ ባለፈውም እየተናገርኩ ነበር እና በጣም የምወዳቸው በጣም የሚወዱኝ በጣም የሚያኮሩ ፋሚሊ ፋሚሊዎች ነው ያሉኝ ብዬ ስለ አንዳንድ ሰዎች ሙድሊዝ ወይ ሊያላግጡ የሞከሩ ሰዎች አሉ። ግን እናንተ ከዛ በላይ ናቸው እና በጣም አድርጌ ነው አመሰግናቸው። እኔ ማውቃት ምህረትን ነው በደንብ ማውቃት ምህረትን አውቃታለሁ ምህረትን ነው ያወራት በደንብ ማውቃት ምህረትን ነው። ግን እኔ እንጃ ምን ማለት እንዳለብኝ አላቅም። በጣም እድለኛ ነሽ እንደዚህ አይነት ፋሚሊዎች ከጎንሽ ስላሉ ማለት ነው። እኔ ታውቂያለሽ እንደ እህቴ ነው ማሽ እንዴት እንደምወዱሽ ሩታ ላንቺ አልነግርሽም፣ ግን በቃ በጣም እድለኛ ነሽ። እናንተንም ፈጣሪ ይጠብቃችሁ ከክፉ ነገር ሁሉ አሜን። ቆንጆ አንቺ የሚጠብቅሽ ፈጣሪ ባለሽበት። እወዳችኋለሁ በጣም ደግሞ ክርስትና ለመብላት ያብቃል። የክርስትና እናት ካላረግሽኝ፣ በቃ በቃ የክርስትና እናት ካላረገችኝ። ጋይዝ ምን ትላላችሁ? እኔ ክርስትና እናት መሆን የለብኝም ደግሞ ልጅ የለኝም። አለብሽ። ኧረ እፈልጋለሁ። ብዙ ሰው ክርስትና እናት፣ ክርስትና አባት እያሉ ብታይ። ኧረ እንደ አያገባኝም። እኔ መሆን ነው የክርስትና እናት። ኧረ ጋሽ ንገሯት እንደ ምን እሺ ነው

በቃ አባቱ አባቱ ያለሽ ስሚ እንዴ ብለሽ ነው ታውቂያለሽ። እኔ ለአንቺ ሩቻ ሩታ ስሚ ባይሆን ገንፎ ለመብላት አምሮኛል። ደግሞ ይሄን አጋጣሚ ተጠቅሜ ብዙ ብዙ ነገር ነው የማደርገው እና በጣም ነው ሞድ የኔ ፍቅር እዚህ ጋ አንድ አስመሳይ ሰው የለም። ሁሉም ሰው ከልቡ ነው። በቃ ምንም ቃል ስለሌለኝ በጣም እድለኛ ነሽ አልኩሽ። በቃ ታዲዬ እውነትሽን ነው። እውነት መታደል ነው እና የሰው መውደድ ማግኘት ማለት ይሄ በጣም መታደል ነው። እና በጣም ነው የምወዳችሁ ሁላችሁንም። በእውነት ከልቤ ነው። እግዚአብሔር አምላክ ያክብርልኝ። እኔ እንጃ ታድያ ግን በጣም ነው የማመሰግናችሁ ሁላችሁ። ጌታን እኔ እንዲሁም በውስጥ እናወራለን፣ ሩታ እኔ እና አንቺ። ጌታን በጣም እድለኛ ነሽ። ይ ደስማ፣ አመሰግናለሁ። ራሱ ማለት እንዴት ሪስፔክት እንዳለኝ ብታውቂ፣ ለቤተሰቦች ለፋሚሊዎች በጣም እማውቀው ነገር ስላለ ገባሽ ማውራል እያሳጣችኝ ነው በእውነት እውነት ለመናገር ግን እ እግዚአብሔርን አንደኛ፣ ፋሚሊዎችም ሁለተኛ፣ ፊፊም በዚህ ልክ አንችም እንደዚህ ማድረግሽ ለኔ በጣም ትልቅ ነገር ነው። እነሱም እንደዛው በቃ ተጨንቀው ቤተሰቦችን ፋሚሊዎችን ትንክ ቢያቸው እነሱም ተጨንቀው እንደ ስማሽ አዘጋጅተውልኝ ምናምን እንደዚህ አይነት ፕሮግራም ከዛ ደግሞ ከአንቺ ጋር ተነጋግረው ሌላ ነገር ምናምን ነው በቃ እና በጣም በጣም ነው ማመሰግናት፣ ሁላችሁንም እግዚአብሔር አምላክ ያክፍርልኝ። ከልቤ ነው ጌታን። እንጃ እንደተረዳሁት ከሆነ አንቺ ደና እንድትሆኝ ነው የሚፈልጉት። ማለት አንቺ ደና እንድትሆኝ፣ ራስሽን እንድጠብቂ፣ ደስተኛ እንድትሆኝ ብቻ ነው የእነሱ ፍላጎት። ሶ አንቺ እነሱን ማስደሰት አለብሽ ራስሽን በመጠበቅ፣ ራስሽን በመውደድ፣ ደስተኛ በመሆን በ አደለ ትልክላሽ እኔ ልመስክር ለእነሱ። እሺ እናቴ አርጉኝ። እሺ እንደ አዋርድ ላይ ላይቭ ገብቼ እነግራቸዋለሁ ብዬሽ ሳልነግራቸው። እሺ ምን አለበት እናት። ታዲያ ምን ችግር አለኝ? እኛ እያለን ሞት እናደርጋለን። እኔ ቆንጆ በጣም እሺ። ኧረ የእኔ እናት ኖርማል ነው። ተይ እንጂ እንኳን ጊዜዬን ሌላም ነገር እሰጥሻለሁ። ሰሚ ወጌ በቃ፣ እናወራለን እሺ። እንደዋወራለን። እሺ፣ እናቴ እሺ።